ይህን ማለክ አይደለም እንደ የመቶ ሁለት ሚሊዮን የሚበልጥ ጉዳይ አለ። አይደለም አሁን አንተ እንድታወራ እና መስማት ፈልጋለው። መጀመሪያ የአንተን አስገቡት አስገቡ ብሎና ቻሌንጁማ አስገቡ የሚል ነው። አስገባ አይደለም የተጀመረው? እኔ ላስገባና ሁለት ሚሊዮን አስገቡ አራት ሚሊዮን አስገቡ ቢላ ያለው ምንድን ነው? አስገቡና አስገባለሁ የሚል ነው። እኔ የሰማሁት ሁለቱ አወያዩና እንትን ማለት ነው። ሌሎች ጠዋ ሁለቱ እንደው ለምንድን ነው ለመቄዶኒያ ሁለት ሚሊዮን ብር ከሰጡ እኔ አንድ መቶ ሚሊየን ሰጣል ሁለቱ በእውነት አይተነዋል ራ ካስገብ ከሰጡ ነው ያለው። ምክራችን ፕራይቬት ጀት ካለው ከትልቅ ባለጸጋ ጋር እኮ ነው። በጣም ትልቅ፣ እናንተ እንዴት ያለ ነገር ነው! ትልቅ ባለጸጋ ሰው እኮ ነው እያወራ ነው ያለ ነው። ሰባት መቶ ሰባት መቶ ሺህ ዶላር በአንድ ጊዜ ማስተላለፍ የሚችል ሰው፣ እኛ ውቅያኖስ ውስጥ ያለን ትንሽዬ ዬ እንትንን ዝገብትን እንትን እንዳንል ነው። አገባ አይደለም ደብዛችን እንዳይጠፋ እንዳንታለን ቻሌንጁ ሲጀመር ትከሻ በመለካካት ሳይሆን ቻሌንጁ ሲጀመር ከፍ እና ዝቅ ተደርጎ ስለሆነ ከፍ ያለው ሰውዬ አስተማማኝ የሆነ ነገር የሆነ ነገር እናድርግ። ፊራ ኦፍኮርስ አይወዳደርም፣ ፋይናንሻሊ ዌል ኦፍ ነው ከኛ። እውነት ነምልኩ ምንም ይሄ ወደ ግራ ወደ ቀኝ የሚያስብል ነገር አይደለም። እንደ ሀሳብ እኔ ለምን በፊራ ቻፓ ኢትዮጵያ ሙቭ አላደርግበት ተከባድ ሀሳብ በሰባት መቶ በፊራ በሰው ብር አሜሪካን ትይላቸው ሊድ

ምንድን እንድን ለምትለ ማሳየት አደለ፣ አንድ ነገር መጨረስ ፈልጌ የባንኩን አደለ። ማሳየው ይሄ ባንክ ቼዝ ባንክ ነው የሚለው፣ እከፍተዋለው። ከዛ በኋላ ፓስወርድን እከፍተዋለው። ሶስት ሚሊዮን ያለው ነው አደለ፣ ይሄኛው? አዎ አይተነዋል። እስቲ ይድገምልን ለእኛም ጥሩ ነው። አሁን የአካውንቱ ባለቤት ፍራውሊትቻ ይላል። የአካውንቱ ባለቤት በሱ አካውንት አንተ ትመሰጣለህ ሆኔ እንዴት አልመሰጥም እንዴ እያስ ካልኩሌት እያለ እንዴት አልመሰጥ ስለዚህ አበቻ እንዲህ አካውንት ምንድነው ለሰው እኔ እየቀለድኩ አልነበረም ወይ ዮኒንም በስልክም ስናወራ ነበር ከቡካ ጋም ስናወራ ነበር፣ ፕሮሰስ አድርጌ ጨርሼ ለማስተላለፍ። ስለዚህ አሁን በእናንተ በወሰናችሁት ውሳኔ የፈቀደውን ስጥ ምናምን ለቪዲዮ ለሪከርድ ምናምን አለ። ቻሌንጅ ያ ነበረ። እኔ ደስ ያለኝን እንትኑን እናንተ በወሰናችሁት ውሳኔ አደርጋለሁ። እዚህ ጋር እነሱ ተሰባስበን እንዳሉ የእኔንም አልናገርም አ ምክንያቱም ትልቅ ዋጋ መስዋዕትነት የተከፈለበት ቀይ መስመር ለኢትዮጵያውያን ሁሉ ቀይ መስመር የሆነ ሁሉም ኢትዮጵያዊ ተረባርቦ ሲታገዝ የነበረና ሊረዳ የሚገባው ተቋም ዝም ብሎ ዝም ብሎ የሆኑ የሰፈር ስብስብ ተቋም አይደለም። የጠራት የኢትዮጵያዊ ምሳሌ በሀገር በቀል የሆነ ኤንጂኦ ብዙ ጊዜ እርዳታ የሚታወቀው የውጭ ተቋም እንደ ወርልድ ቪዥን ኤንጂኦ ምናምን፣ ይሄ ደግሞ በሀገር ልጅ በሀገር ሰው የተመሰረተ ትልቅ ተቋም ስለሆነ ለጨዋታ ወይ ደግሞ ለድራማ ወይ ደግሞ እንዲሁ ለመሟሟቂያ አይደለም ተጠርቶ የነበረው። ስለዚህ አሁን እናንተ በቻሌንጁ ላይ አስገባ አስገባ መባባልም አልነበረብንም፣ ግን መሆን ያለበት እናንተ ወደ ውሳኔ መታችኋል። የነበረ ቻሌንጁ ያው እንትን ስለሆነ እናንተ የምትፈልጉትን ነገር እኔም ይህንን ተቋም ስለጠራ እኔ አካውንት ወስጃለሁ። በነገር ተደዋውለን ምናምን እዛ ያሉትን ሰዎች እዚህ አሜሪካ የምትኖር የነበረችም የመቄዶኒያ ተወካይ ባለፈው ጊዜ በስልክ ተነጋግረን ተገናኝተን ስለነበረ እንደዚህ አይነት አሰራር ስላለ አሁን ማንም ማንም የሆነ እኔ ሞቅ እንድታደረጉኝ ምናምንም የሆነ ፍራውል እንዲያለ ቻሌንጅ እንትን አድርጓቸው ምናምን እንዲባል ሳይሆን ያ ተቋም መረዳ ስላለበት ያ ተቋም ፎከስ መደረግ ስላለበት ነው። ፊቴ ነው ወደዛ ያዞርኩትና የሆነ እንትን ለማለት አይደለም። ስለዚህ ወንድሞቻችን ሌሎችም አሁን ዮኒ እንዳለው ከሆነ ሰብሰብ ብለን ልንሰጥ ነበርን ያለው። እንግዲህ ሰብሰብ ብለው ሊሰጡ የነበሩ ሰዎች አሁን ጨምሮ ሀያ ሺውን ሰብሰብ ብሎ ማምጣት ሳይሆን ሞቅ አድርገው ጨምረው መቶ አድርሰው መስጠት የሚችሉበትን ሁኔታ መፈጠር አለበት ብዬ። ምክንያቱም እሺ ሁላችሁንም ሰላም ብያለሁ። ስለታረቃችሁ፣ ሰላም ስለሰፈነ ደስ ይላል በጣም። መቆድንያን በተመለከተ ግን በጣም ብታግዙት ደስ የሚለኝ ድርጅት ነው። ከዚህ በፊት ሰይፉ ባደረገው የንትን ጥሪ መሰረት ማለት ነው፣ ቲክታክ ላይ ብዙ እንቅስቃሴ አልነበረም። ሶስት ቀን አራት ቀን ተቀምጭ የነበረ ምንም አይነት እንቅስቃሴ አልነበረም፣ ማለት ዩ በጣም ብዙ ሰው የሚንቀሳቀስበት የመቄዶኒያ ቲክቶክ መንደር ግን ቀዝቀዝ ያለ ነበረ። እና ይሄ የወንድሞቻችን ግጭት ግጭት ልበለው እንግዲህ ለመልካም ነገር ሪዛልቱ ሆኖ ለመቄዶኒያ ይሄን ቻሌንጅ ስላመጣችሁ የእውነት በጣም ነው ደስ ያለኝ። በዚህ አጋጣሚ የቲክቶክ መንደር መቄዶኒያን ቢያግዝ ጥሩ አጋጣሚ ይፈጥራል ብዬ ስለማስብ፣ እንደ እኔ መቄዶኒያ ቻሪቲ ሆምስ የሚል ቀጥታ እንደ ጎፈንድም የሚያገለግል አካውንት አላቸው። ቀጥታ እያሳያችሁ ማስገባት የምችሉበት መንገድ አለ።